ከሰሞኑ በቲክቶክ መንደር መነጋገሪያ የነበረው የሁለቱ ጥንዶች ነገር ባለፉት ቀናት ዋነኛ መነጋገሪያ ርዕሰ ጉዳይ ሆኖ ሰንብቶ ነበር። ሁሉ ሰው እንዳየ እንደሰማው ነገርየው እጅግ በብዙዎች ዘንድ ትልቅ ቁጣንና ብስጭትን የቀሰቀሰ ርዕሰ ጉዳይ ነበር። በአንድ ቤተሰብ ዙሪያ በተለይ በባልና በሚስት መካከል ያለን የቃል ምልልስ የሚያሳየው ይህ የቲክቶክ ቪዲዮ እጅግ መነጋገሪያ ከመሆኑ የተነሳም የሕግ ባለሙያተኞች ሳይቀሩ ጉዳዩ ላይ ከሕግ አንጻር ማብራሪያ ሲሰጡበት ተስተውሏል። በተለይ ደግሞ በቲክቶክ ላይ በስፋት የሚተገበረው ፕራንክ ይሉት ነገር በሕግ ማዕቀፍ ውስጥ ያልገባና መቅጫ ሕግ ባይኖረውም ቅሉ ፕራንኩን ተከትሎ የሚፈጠሩ አካላዊ፣ መንፈሳዊ፣ ስነልቦናዊና ቁሳዊ እንዲሁም ሌሎች መሰል ችግሮች ግን የተበጀላቸው ተጠያቂነት እንዳላቸው ሲገልጹም ተሰምተዋል። ይህ በአቶ ሮቤልና በባለቤቱ መካከል የነበረው የቃል ልውውጥን በተመለከተ ብዙዎች በአያሌው የተከፉበት ቢሆንም ወዲህ ደግሞ አይ ይሁነኝ ተብሎ ሁለቱም ተመካክረው የሰሩት ስራ ነው የሚሉ ሰዎችም አልጠፉም ነበር። እርግጥ ነው ነገርየው ምንም አይነት ትወና የሌለው የአንድ ወገን ወይንም ደግሞ የባልየው እቅድና ሐሳብ እንደሆነ ግን እሙን ነበር። ምክንያቱም የሚስት እንደዛ ባለው ሁኔታ ዝም ብሎ ከባል የመጣውን ያልተገባ ንግግር ቁጭ ብድግ የሚያስደርግ ሀሳብ ዋጥ ስልቅጥ አድርጋ ኋላ ላይ ግን ገንፍሎ ልፍሰስ ልፍሰስ የሚላትን እንባ ስትታገል ላየው ነገርየው በጭራሽ ድራማ ሊሆን እንደማይችል ያውቃል። ነገርየው ድራማ አይደለም። ድራማ ከሆነ እንኳን በዚህች ሀገር ላይ የእሷን ያህል መተወን የሚችል ትወናን ጥንቅቅ አድርጎ የሚያውቅ ሰው ስላለመኖሩ ማሳያ የምትሆን ድንቅም ብርቅም ተዋናይት ናት ማለት ነው የሚሉ ሀሳቦችም ብቅ ብለው ነበር። ነገሩ ትወና ላለመሆኑ ማስረጃ ለመጥቀስ ብለው የሆነ ሆኖ ግን እንዲህ ካለው ጉዳይ ጋር ተያይዞ በተለይ ባልን እየነቀፉ ሚስትን እየደገፉ ደግሞ እልፍ ሲልም የሚስት ነገር አንጀት አንጀታቸውን እየበላቸው ባሎችም ሆኑ ሚስቶች ሁሉ አንብተውላት ብቻም አላበቁም ነበር። በሁሉም የማህበራዊ ሚዲያዎቻቸው ላይ እንደየፍላጎታቸውና እንደየሀሳባቸው የተሰማቸውን ሁሉ ሲገልጹ ታይተዋልም ተሰምተዋልም። እኛም ከዚህ ጉዳይ ጋር ተያይዞ የጥቂት ሰዎችን ሀሳብ ጨምቀን ወደ እናንተ ማድረሳችን ይታወቃል። የነዚህ ጥንዶች ነገር በማህበራዊ ሚዲያውን ብቻ ተወስኖ አልቀርም ቀን ሄዶ ቀን ሲመጣ ቀድሞ ኢቤኤስ ቲቪ ላይ የነበረችውና ኋላ ላይ አባይ ቲቪን ተቀላቅላ ደግሞ በራሷ የዩትዩብ ቻናል ብቅ ያለችው መቅደስ ደበሳይም በመቅዲ ሾው ላይ ጋብዛቸው ትላንትና እንግዳ አድርጋቸው ነበር። መቅደስ ደበሳይ ባሳለፍነው ሳምንት የተፈጠረውን ነገርና ደግሞ መለስ ብላ የኋላ የፍቅር ታሪካቸውን እያነሳሳች አንዳንድ ጥያቄዎችን እያከለች መልስ እንዲሰጡ ስትጋብዛቸው ታይታለች። ታዲያ ጥንዶቹ ከመቅደስ ጋር በነበራቸው ቆይታና ተፈጥሮ ስለነበረው ነገር መልስ ሲሰጡ አሁንም አንዳንድ ግልጽ ያልሆኑ ነገሮች መነሳታቸው ፕራንክ አድራጊውን ባል አሁንም ከወቀሳ ሳያደኑት ቀርተዋል። ባል እንዲያ ያለውን ፕራንክ ይሉት ነገር ያደረግኩት ከዚህ ቀደም እርሷ እርጉዝ ሆና በነበረችበት ሰዓት ከምትነግረኝና እኔም ከማያቸው የአንዳንድ ባሎች ተግባር ተነስቼ ሚስቶቻቸው ላይ ያልተገባ ነገር ለሚፈጽሙ ክፉ ባሎች ማስተማሪያ ይሆን ዘንድ ነው ይህንን ያደረግኩት የሚል ሀሳብ ሲሰጡ ተስተውሏል። ቀድሞ ቪዲዮ ተሰርቶ ሲለቀቅ ሕዝብ ውስጥ ከተፈጠረው ስሜት ቀጥሎ ሌላ ስሜት የሚረብሽ ነገር የተፈጠረው ደግሞ እዚህኛው ንግግር ውስጥ ነው የሚሉ ሌሎች ሀሳቦችም ይሰነዘሩ ይዘዋል። ከዚህኛው ቃለ መጠይቁ በኋላ ከተነሱበት ቅሬታዎች ውስጥ ዋነኛው ነገሩን የሰራሁት ክፉ ባሎችን ለማስተማር ነው የሚለው ሀሳብ የመጣለት ተቃውሞ ከተነሳበት በኋላ ያመጣው ሀሳብ ነው እንጂ ቀድሞ ሆኖ ይሁኔም ብሎ ክፉ ባሎችን ለማስተማር ታስቦ የተሰራ አልነበረም የሚሉ ሀሳቦች ናቸው። ደግሞ በሌላ መልኩ ሌላ ሰው ለማስተማር ተብሎ ታቅዶም ታስቦም ቢሆን እንዲህ ያለው ተግባር እንደዛ እወዳታለሁ ነፍስ ስጋይን እሰጣታለሁ የሚላትን ሚስቱን ስሜት ለሰከንድም ቢሆን እየጎዳ መሆን አልነበረበትም። እንዲህ አድርጎ የሚስቱን ስሜት እየጎዳ አልነበረም ቪዲዮ መስራት የነበረበት፣ የሚሉ ቅሬታዎችም ይነሱበታል። ቆይቶ መከፋትና ማዘኗን አይቶ ይቅርታ እስከጠየቀበት ጊዜ ድረስ አንገቷን ደፍታ ዋጥ ያደረገችው ከሬት የመረረ ንግግሩን ለቻለችበት ደቂቃም ቢሆን ሚስት ልትታመም ልትከፋ አይገባም ነበር። ለማስተማር ነው ቢባልም እንኳን በዚህ ልክ እርሷ መሞከሪያ ልትሆን አይገባም ነበር። ይህንን ማድረጉ ሌላኛውና ትልቁ ስህተቱ ነው የሚሉ ሀሳቦችና ትችቶችም አሁንም በባል ላይ ይነሳሉ። የእውነት እንዲህ አድርጎ ክፉ ባ ሎችን ለማስተማር ታልሞ አቅዶ ቢሆን ኑሮ ከዚህ ቀደም ተማክረው ተነጋግረው አብረው እንደሰሯቸው ቪዲዮዎች ሁሉ እዚህም ላይ እንዲህ እንዲህ አድርገን እንዲያ እንዲያ ተባብለን ቪዲዮ እንቅረጽና እነዛን ክፉ ባሎች እናስተምር፣ እናስጠንቅቃቸው፣ ግንዛቤ እንስጣቸው ተባብለው መስራት ይችሉ ነበር። ነገርየው አሁን እንዴት አስበው ነው የተሰራው? እንደተባለው አይደለም የሚል ቅሬታም ባል ላይ ተነስቷል። በሌላ መልኩ ደግሞ እዛ ቪዲዮ ላይ እርሷ ነገርየውን ፕራንክ መሆኑን ሳታውቅ ባል እንደዛ ከፍ ዝቅ አድርጎ ሲናገራት ሕመሟን ችላ መከፋቷን ደብቃ ሁሉንም ዋጣ አድርጋ ንግግሩን የመቻሏ ነገር ቤት ውስጥ ያላትን ባህሪ የሚያሳይ ነው። ሌሎች ባልና ሚስቶች በጥልና ባለመግባባት ጊዜ ሲነጋገሩ እንደሚያደርጉት በቁጣም ይሁን ነገሩን ለማሳመን በመሞከር ውስጥ ጮክ ብላ ያለመናገሯ ነገር በኦትራዊው የህይወት ኑረቷ ያንን ይመስላል። ሚስት ቁጥብና ጭምት ነች የሚል ሀሳብም እየተሰጠ ይገኛል። ሌላው ባል በሚሊዮኖች የሚቆጠር ተመልካች ዘንድ የደረሰውን ቪዲዮ ሰርቶ የብዙ ሰዎችን መከፋትና መቆጣት ካስተዋለ በኋላ ተመልሶ በሰራው የይቅርታ ቪዲዮ ላይ እንደተናገረው ከሆነ ሚስቱን ይቅርታ ጠይቆ የአንገት ሐብል ገዝቶ እንዲከሳት ያሳሰበችው አንዲት ግለሰብ እንደሆነች ሲናገር የተደመጠ ቢሆንም ከመቅደስ ደበሳይ ጋር በነበረው ቆይታ ግን ይቅርታ የመጠየቁና በሐብል የመካሱ ነገር ከራሱ የመጣ ሀሳብ እንደሆነ መግለጹ ንግግሩን አጋጭቶበታል ይሉለታል። ሚስት እጅግ ስስና ቡቡ ልብ እንዳላት ማሳያ የሆኑ ክስተቶችም በዚህ ኢንተርቪው ላይ ተስተውለዋል። አንዳንድ ጉዳዮችን ለመናገር ትጀምርና እንባዬ ቀደማት ስታቋርጥ ተስተውላለች። የሚስት ሌላኛውና እጅግ አስገራሚው ንግግር ደግሞ ባል የክፉ ባሎችን ገመና ለማሳየትና ለማስተማሪያነት ነው የሰራሁት ብሎ በሰራው የፕራንክ ቪዲዮ ላይ ለሱ መሰደብና መወቀስ ራሷን እንደ ምክንያት አድርጋ ያሰበችውና እኔ ነኝ የሰው አይን ውስጥ የከተትኩህ ብላ መልሳ ራሷው ባሏን ይቅርታ የጠየቀችበት መንገድ ከተገቢው በላይ ነው ያ ምንም ይቅርታ የሚያስጠይቅ አይደለም እርሷ ያለቀሰችው ባስለቀሳት ብዙዎችንም ባስከፋው የባል ንግግር እንጂ ይሁኔም ብላ እርሱን ለማስከፋትና ሰዎች እርሱን በዚያ ልክ እንዲጠሉት እንዲሰድቡትና እንዲያብጠለጥሉት አስባና አቅዳ እንዳልሆነ እየታወቀ እንደምንመልሳ ይቅርታ ትጠይቃለች። እርሱ የተወቀሰው የተከሰሰው የውሸትም ቢሆን በሰራው ደስ የማይል ፕራንክ እና ፕራንኩ ላይ በተጠቀማቸው እውነትን መሰረት ባደረጉ ንግግሮች ነው የሚሉ ሀሳቦችም ተነስተዋል። አባቴ ማሪ ሁሉ ነገር እናቴ

እዚህ ጋር ሚስት ያለ ጥፋቷ ያለ በደሏ ይቅርታ የመጠየቋ ነገር የልቧን ስፋት ትህትናዋንና ለሱ ያላትን ፍቅር ማሳያ መሆኑም ሊታወቅ ይገባል። ከዛ በመለስ ከመቅደስ ጋር በነበራቸው ቆይታ እንደ ባልና እንደ ሚስት ስለ ትዳራቸውና ስላሳለፉት ህይወት ታሪክ ሲተርኩ ፍቅራቸው እጅጉን የሚያስቀናና ለሌሎችም ምሳሌ በመሆኑ ብዙዎች ሊማሩበት ይገባሉ። የገጠማቸውን መከራ ተቋቁሞ ዛሬ ለደረሱበት መድረሳቸው የፍቅር ህይወታቸው ባያሌው የሚገርም ነው። ከዛ በመለስ ግን ባል በሰራው ቪዲዮ ምክንያት ብዙዎች ቅር መሰኘታቸው ላይ ያነሱበትን ዘጠና ከመቶ የሚሆን ያልተገባ አስተያየት ቁብ እንዳልሰጠው መናገሩ ሌላው ልክ ያልሆነ ነገር እንደሆነ ተነግሮበታል። ምክንያቱም ያንን ቪዲዮ ያየ ሰው በሙሉ እንደ ሚስት ከእሷ ጎን ቆሞ ሕመሟን ታሞ ስቃዋን ተሰቃይቶ የሱንም ንግግር አብሮ ችሎ ነውና ያን ሁሉ ብስጭትና ያልተገባ ሀሳብ የሰጠው የማኅበረሰቡንም የሕዝቡንም ሀሳብ ሊያከብር በተገባ ነበር እዚህ ቦታ ላይ ግን ማን ነው ትክክል አንዳንድ ባህል ያልሆኑ ከባህር ማዶ የመጡ ያልነበሩ ያልከረሙ ደግሞ ወደ ሀገር ቤት የሚመጡ ፕራንክ የሆኑ ደግሞ ሌሎች መሰል ነገሮች በሀገርኛ ደግሞ እንደ ሀገሬው ህዝብ በሃይማኖቱም በባህሉም የተቃኙ ሊሆኑ ይገባቸዋል ከባህልም ከማህበረሰብም ከሃይማኖትም ያፈነገጡ አንዳንድ ጉዳዮች ግን ነገሮችን እንዲህ ወዳልተገባ ነገር ያመሩታል። የሆኖ ሆኖ ግን የእነዚህ ባልና ሚስቶች ነገር ደግሞ በሌላ መልኩ ሌላ ጊዜ እንዲህ ያልተገባ ፕራንክ እንስራ ለሚሉ ሰዎች ትልቅ ማስተማሪያ ሆኖ ያልፏል። ሁሉ ነገር ልክና ለከት ሊኖረው ይገባል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች፣ ለዛሬ የነበረን መሰናዶ ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።